የቀድሞ የደቡብ ብሔር ብሔረሰቦችና ህዝቦች ክልል ፕሬዚዳንት እንዲሁም ደግሞ የኢትዮጵያ ሀገራዊ ምክክር ኮሚሽን አማካሪ አቶ አባተ ኪሾ ለዚህ ቃለ መጠየቅ ፈቃደኛ ሆነው እዚህ ስለተገናኘን አስቀድሜ አመሰግናለሁ። እኔም አመሰግናለሁ። ለሀገርም ሆነ ለህዝብ የምንመኘውን ሰላም እንዴት እናረጋግጥ? ማነውስ ማረጋገጥ ያለበትና የሰላም ዋጋዋስ እንደው ምን ያህል ነው? ያው ሰላም መለካት የሚቻለው ብርሃን ውበቱ ጨለማ ስላየን ነው። ሰላም የምንለካው ግጭት ስኖር፣ ግጭት የሚያመጣውን አውዳምነቱን ካየን ትልቅ ዋጋን እንሰጠዋለን። አለበለዚያ መለኪያዎቹን በትክክል ካላየን የሰላም ዋጋን እንደ ማንኛውም የተራ ንግግር አድርገን ነው የምናልፈው እና ይህንን መንፈስ የሰላምን አስፈላጊነት የሰላም ዋጋ በጣም ትልቅ ነው። እንግዲህ የሰው ልጅ በተፈጥሮ መኖር የሚፈልገው አንዱና ትልቁ ሰላም አካባቢ ነው። በሃይማኖትም አካባቢ ከሄድ ነው ትልቁ ነገር ከፈጣሪ በጸሎት የምንጠይቀው ሰላም ነው። እንግዲህ ተከታታይ የሆኑ በግጭቶች በኢትዮጵያ ውስጥ ይፈጠራሉ። ነገር ግን ሁሉም ሰው ግጭትን ፈልጎ ወይም ጠርቶ አይደለም። ድንገት በተለያየ ምክንያት ይፈጠራል። ተፈጥሮ ግን ቀድሞ ማለት ፈጥኖ ወደ ሰላም ይመጣ። አሁን እውቀታችን፣ ልምዳችን ሰፊ የሆነ የሆነ ሲሄድ በዛ ልክ ፈጥነን ሰላምን ለመጥራት የተዘጋጀን አይደለም። በዚህ ምክንያት ነው ስንከባለል አንዳንድ ጊዜ ይሄ ችግር ሳይፈታ ወደ ልጆቻችን ልሸጋገር ነው ብለን እንሰጋለን። ለምን? ለልጅ በጎ ነገር እንደምትመኝ ካለሽ ቅርስ ለልጅ ነው የምታወርሽ። ግን ማውረሽ የምትፈልጊው ግጭትን አይደለም፣ ሰላምን ነው። በዚህ ምክንያት ከዚህ በፊት የነበሩ ግጭቶች በማንኛውም ጊዜ ግጭት አይነሳውም ተብሎ አይጠበቅም፣ ይነሳል። በምክንያታቸው ሺ ሊሆን ይችላል። ነገር ግን ፈጥነው ነው ሰላም ማምጣት የቻል ይሄ ደግሞ ባህል አለ። ምክንያቱም ብዙ ጊዜ በየትኛውም ህግ አውጥተን አሰራር ፈጥረን አደረጃጀት አስቀምጠን አይደለም ችግሩን የሚፈታው። ራሱ ማህበረሰቡ ይዞት የመጣው ልምድ አለ፣ ችግሩን ለመፍታት የሚያስችል መንገድ አለውና ግን አሁን ያለን መደማመጥ አሁን ያለን መቻቻል በጣም ተሸርሽሯል። አንዱ ሰላሙን ሩቅ እያደረገ ያለው እየገፋ ያለው ይሄ የነበረን መሰረታዊ የወረስነውን መሰረታዊ ባህላችንን እየሸረሽር እየካድን ያ በየመንገዱ እያንጠባጠበን በመሄዳችን ነው። እና በጣም አስፈላጊ ነው። ጥያቄ የለውም እኮ። ሰላም ግን በመጥራታችን ብቻ አይመጣም። ሰላም ወደኋላ በሚገባ ፈትሸን ነው ሰላምን ማምጣት ያለብን። ደግሞ አንድ ሰው አይደለም፣ ትዕዛዝ ስለወረደ አይደለም የሚመጣው ሰላም። ሁላችንም ባለቤት ነን፣ የሰላሙ ባለቤት ሁላችን፣ ጥያቄው የኛ ነው። በየቤቱ ጠዋት ተንበርክኮ ሰላም አውለኝ ብሎ ይጸልያል። ግን በሰላም ሰላምን ነው የሚሰራው፣ አንደበቱ ሰላም ይሰራል፣ እጁ ሰላም ይሰራል። ይህን ጥያቄ ነው መልሶ መጠየቅ ያለበት። አንዳንድ ጊዜ የሃይማኖት አባቶች ጸሎት ጉዳይ እንጂ የእኛ አይደለም እንላለን፣ እኛ በዋልንበት ውለን ብንመጣም ችግር የለውም ብለን እናስብ ይሆናል ኖ የሃይማኖት አባቶች ጉዳይ አይደለም። ሰላም የጋራ በጋራ ተነስተን የጋራ ዘመቻ ፈጥረን ከፍተን የምናመጣው ሰላም ነው መሆን ያለበት። ስለዚህ ጥቂቶቹ እንዲያመጡ መጠበቅ ወይ መንግስት እንዲፈጥር መንግስት እንዲያመጣ የመጠበቅ ጉዳይ አለ። መንግስት እኮ ጥቂት ነው ከፖፕሌሽኑ፣ መንግስት የሚባለው መዋቅር ውስጥ የሚኖረው አምስት ሁለት ፐርሰንት አይሆንም። የሁለት ፐርሰንት ሰላም እንዲያመጣ መጠበቅ እና ለእነሱ ብቻ መወርወርም አይሰራ። ቅድም ለሃይማኖት አባቶችን ብያለሁ አይሆንም። ለመንግስት ኃላፊነት በሚኖረው ሰው ላይ ብቻ ያምጣ ብለንም ለእሱ ሰጥተን መቀመጥ የለብንም ብለን ድርሻችን ትልቅ ነው ብለን እያንዳንዳችን ድርሻችን ከወሰድን ስላም ይመጣል፣ ማጽናትም ይቻላል፣ ለልጆችም ማውረስ ይቻላል። ታሪክ ሊሆን ይችላል እነዚህ ግጭቶች ቁርሾ ቅሞቹ በሙሉ ለአንድና ለመጨረሻ ጊዜ መቋጫቸውን እንዲያገኙ ይሄ ትውልድ ዋጋ መክፈል አለበት። ዋጋ ከፍለን ነው ሰላምን ለልጆቻችን ማብረስ የምንችለውና የሰላም አስፈላጊነት ጥያቄ ውስጥ የሚገባ አይደለም። ግን መልሱን መመለስ ያለበት እያንዳንዱ ዜጋ፣ እያንዳንዱ የማህበረሰብ ክፍል በተለይ በተለይ አሁን እንግዲህ ዩኒቨርሲቲዎቻችን በጣም ብዙ ናቸው። አንደኛ ደረጃ ትምህርት ቤቶቻችን፣ መለስተኛ ትምህርት ቤቶቻችን፣ ኮሌጆቻችን እጅግ በጣም ብዙ ናቸው። ይሄ ኃይል ምናልባት ከፖፑሌሽኑ ሰላሳ አርባ ፐርሰንት፣ ሰላሳ ፐርሰንት በእነዚህ አካባቢ ነው ያለው። ይህ ኃይልን መለወጥ የሚያስችል አቅም ምንድን ለምንድን ነው ያጣ ነው ድሮ ሁልጊዜ ይ? የእውቀት ማዕከሎቹ የቀጣይን የሀገሪቱን እድል የሚወስኑ ናቸው። እንግዲህ በፖለቲካው ማይተና በንጉሱ ጊዜም በነበርንበት እድሜ ከፊት ያሉት የዩኒቨርሲቲ ተማሪዎች እንዲያሉ እንዲያሉ እንዲያሉ ቀጥሎ ደግሞ የሃይስኩል ተማሪ እንዲያለ ተብሎ ታች ያለው እሱን ነው የሚከተል። ገጠርም ከተማም ቤቱ ያለው አርሶ አደርም ነግዶ አዳሪም ብዙ ነገር በዚህ ጉዳዩ ላይ ትኩረት አይሰጥም። ትኩረት የሚሰጠው ያ አካል ነው። ያንን አካል ያንን መንፈስ የምንቀይርበትን ፕላን አድርገን አቅደን ብንሰራ አይ ቲንክ በጣም ብዙ ለውጥ ይኖራል። ከአንድ ቤት አራት አምስት ልጅ አሁን ባልኩት ተቋም ውስጥ ነው ያለው። ማታ መጥቶ እናትና አባቱን መቀየር ይችላል። ሶ አሁን ሰላምን የሚሸረሽር ነገር የት ቦታ ነው የሚበቅለው? ማን ነው ደግሞ? የትኛው እርሻ ነው እሱን ኮትኩቶ የሚያሳድገው የሚያለማው? ብለን ካሰብን በዚህ በወጣት አካባቢ ነው፣ በዚህ እድሜ ከአርባዎቹ ከሀምሳዎቹ በታች ባለው እድሜ አካባቢ ነው ይሄ ነገር የክፉ መንፈስ እየበቀለ ያለው። በደንብ ካስተዋል ነው ማለት ነው። ለዚህ ግን ያንን የት ቦታ ነው የምናገኛቸው? የቀበሌ ስብሰባ ላይ ነው ወይ ይህንን መስራት የምንችለው አይደለም በጣም በጣም ታች ወርደን ነው ከመንደር ወተን ከትምህርት ቤት ወርደን ነው ወደ ላይ ማምጣት ያለብን እና በዚህ ላይ በቂ ስራ ሊሰራ ይገባል የሚፈጠሩትን ግጭቶች ለመፍታት በሰላማዊ መንገድ ለመፍታት እንዲያስችል ተብሎ በአዋጅ የተቋቋመ የኢትዮጵያ ሀገራዊ ምክክር ኮሚሽን እንዳለ ይታወቃል። ና እርስዎ ደግሞ አቶ አባተ እዚያ ላይ አማካሪ ሆነው እየሰሩ ነው የሚገኘው። ና ምንፈልገውን ሀገራዊ መግባባት ለመፍጠር የሚያስችል ደረጃ ላይ ደርሷል ብለው ያምናሉ? አንዱና መሰረታዊ ችግራችንን በአንድ ጠረጴዛ ስለማንወያይ ነው። ይሄ ነገር ጊዜ እየጠበቀ ሌላ መልክ እየያዘ ወደ ግጭት እያመራ ነው ያለ። ይሄ ባህል ልናዳብር ከቻል አሁን ባለው መሰብሰብ በጀመር ነው ልክ ይህንን ባህላችንን ማሳደግና ማጎልበት ከቻል አይቲን ከአንዱ የሰላም መንገድ መምጫ ነው ብዬ አስባለሁ። ለዚህ እንግዲህ ይሄ የምክክር ኮሚሽኑ የሰራቸው በቅርበትም ስላየሁት አይንክ መሰረታዊ መንገድ ይሄ ነው ምርጫ ሰላምን እንዴት አድርገን ፈጥነን እናምጣ ጥያቄ ስለሆነ የተለየ ምርጫ ያላቸው ሊኖሩ ይችላሉ። ግን ዋናው ነገር የትኛው ምርጫ በዚህ በኮሚሽኑ ክፍት ነው። ምክንያቱም ለውይይት አጀንዳ ያለኝ ለግጭት መንስኤ የሆነ ከየትኛው የማህበረሰብ ክፍል ከግል ይሁን ይምጣ በአዋጅ የተሰጠን ስልጣን ይህንን ማስተናገድ እችላለሁ። ውጤቱ እንኳን ሌላ ሊሆን ከቻለ ኃላፊነት ወስጄ ነው እንግዲህ ከአንትም ከህብረሰቡ ጋር ሆኜ የጠየከው ጥያቄ መመለስ የሚያስችል አቅም አለኝና አምጡ ብሎ ነው እንግዲህ የምክክሩን አጀንዳ እያሰባሰበ ያለው እና በዚህ መንገድ ሰላም ሊመጣ ይችላል፣ ሊፈጥንም ይችላል የምል እምነት አለኝ፣ ተስፋ አለኝ። ትልቁ ተስፋ ነው። ይህ ግን በዚህ ልክ ቅድም እንዳነሳሁት የማህበረሰቡ የሁሉም ማህበረሰብ መተባበር አለበት፣ በቀናነት ማየት አለበት። ስጋቶቹ ሁልጊዜ ስጋት ይኖራል። እንዲህ አይነት አጀንዳ በምንቀርብበት ጊዜ ምናልባት ኮሚሽኑ የመንግስትን ተልዕኮ ብቻ ነው የሚያስፈጽመው ልል ይችላል። ኮሚሽኑ የእኛን አጀንዳ ላይቀበለን ይችላል ብዙ ጥርጣሬና ስጋቶች አሉ ገና ሳንፈትን ግን ቀድመን ስጋት ገደቀን እሺ መቼና በየት መንገድ እንዲመጣልን ነው የምንፈልገው ሰላም ማን ነው እንዲያመጣልን የምንፈልገው እንጠራለን እግዚአብሔር ምድር ወርዶ እኮ እግዚአብሔር አይሰራም ግጭት መፍቻ ቁልፍ በእጃችን ነው ብለን ምና ምን ራሳችን ትልቅ አድርገን የምንናገር ሰዎች በጣም በጣም እንትንለናል ያሳፍረናል። እነሱ ሀምሳ አርባ ዓመታቸው አልሞላም። ነጻነት ሀምሳ ስልሳ ዓመት ነው ነጻ። እኛ ግን ከነፃነት ወጥተን ማናውቅ የራሳችንን ክብር ያለን በዓለም ቁጥር አንድ ላይ የምንገኝ ነንና ህዝቦች ህዝብ ነንና፣ ይህንን ማሳካት ለምንድን ያቃተን? ለመነጋገር አለብን እንደየስርዓቱ ከንጉሱ ጀምረው እኔ እንግዲህ ከንጉሱ የምነሳው የእኔን ዕድሜ ግምት ውስጥ ማስገባት፣ በየስርዓቱ በጎም ነገር መጥፎም ነገር ተከስቶ ሊሆን ይችላል። ያው በአስተዳደር ስርዓቱ ተበደልኩ የሚልም አለ፣ ተካስኩ የሚልም አለ። ግን ኦኬ ይሄ ወደኋላ ያለውን ያለው ነገር ሁልጊዜ አምጥተን በሱ ላይ ሁልጊዜ ብናነሳ ብንጨምረው ብንደጋግመው ምንድን ነው ትርፍ የምናገኘው? በንጉሱ ጊዜ ያለው አስተዳደር በደለኝ ብዬ ባነሳ ቋንቋዬን እንዳለ እንዳገራረገ መሬት ከለከለኝ፣ ስልጣን ከለከለኝ ብዬ ባማርን ኬ አሁን ያለው ዘመን ሌላ ነው። ለውጥ ተለውጧል። ሶ ለታሪክ ይሆን ይችላል፣ በዛን ጊዜ የአስተዳደር ስርዓቱ እነዚህን ጥያቄዎች በምን አግባብ ነው ሲፈታቸው የነበረው ብለን ልናነግሳ በታሪክ ሊሰነድ ይችላል። ያ ግን ተዛብቶ የተዛባ ትርክት ፈጥረን ለዛሬ ወጣት ለዛሬው ትውልድ በተዛባ መንገድ ብናጎርሰው ልክ አይሆንም። ይህንን መጠንቀቅ ያለብን አንዱ መፍቻው ውይይቱ፣ አንዱ መፍቻው እነዚህን ትርክቶቹን የማቃናት የማስተካከል ነገር ነው። በደል ካለም በደሉን እንዴት መካስ አለበት እንግዲህ ያኔ የነበረው በዳዩም ላይኖር ይችላል በህይወት ነገር ግን እንደ ማህበረሰብ ትምህርት ነው ይሄ ደግሞ በዓለም ደረጃ ከዚህም የከፉ ግፎች በያስተዳደሩ ተፈጽማሉ እናውቃለን ለምንድን ነው ይህንን ሁል ጊዜ ይዘን የምንሄደው በእርቅ በምክክር ካልቆረጥ ነው በስተቀር ካሳደር ነው አናድግም ማደግ የሚባል ነገር አይታሰብም ነው ለዚህ ነው ይሄ አጀንዳችን የቀድሞም ተበደል ነው ያሉ አሁንም ተበደል የሚል አለኝ ብቻ የሚለውን በተከፈተው መስኮት መስኮት አለ ለም ይሄ በር ነው። በበሩ ገብተን አጀንዳችን አቅርበን በጋራ ደግሞ በቀረበው አጀንዳ ላይ በህዝብ የሚወክለን ሰዎች ተሰብስበን ይሄ እንዴት ይሁን፣ ምን እናርገው፣ እንዴት አድርገን ይህንን እየተጓተተ ያለውን እንቁረጠው። በህገ መንግስትም ያለው እኛን የገፋን የምንለውንም፣ ይሄ አንቀጽ ገፍቶናል፣ ይሄ ጠቅሞናል የምንለውንም በጋራ እንወያይ። ያኔ የተሟላ አይደለንም ብለናል። ኦኬ በየአመቱ የተሟላ አይደለንም እያልን መቀጠል የለብንም። ሶ በዚህ እኔ በዚህ ሂደት የሰላም ማረጋገጫ መንገድ ፈጣን ሊሆንልን ይችላል። እና ሁላችንም መሳተፍ ጥሩ ነው ብዬ አስባለሁ እኔ ቀሪ ምናልባትም አጀንዳ ኖሯቸው ጫካ የገቡ ይኖራሉ። ሰው ያለ ምክንያት አያኮርፍም አይጣላም። ይህ ምክንያት ለእሱ በቂ ምክንያት ይኖረዋል። ሌላው የእሱ ምክንያት በኋላ በውይይቱ ነው በመረዳት ችሎ ነው ማመን ያለበት እንጂ ቀድሞ ግን ያኮረፈ ከሂደቱ የወጣ ወይም ጫካ ገብቶ ነፍጥ የያዘ ምክንያት ይኖራል። ታዲያ ምክንያቱ ሌላ ጥያቄ የለም። ይሄው የአንተ ሽማግሌ የአንተ ሰው ነው ሊፈታል የሚችለው። የምክክር ሂደቱ ፍሬ እንዲያፈራ እና ምንመኛውን ሰላም እንድናገኝ ከማን ምን ይጠበቃል ይላሉ። እኔ አሁን ቅርቡን ምናልባት በቀደም ቅርብ ጊዜ የተካሄዱ የፌደራል የምክክር መድረክ ላይ የተወሰኑ ባለድርሻ ተብለው ወደ ሰባት ግሩፖች ተለይተዋል። እርግጥ ማህበራት፣ ተቋማት የመንግስት አለ፣ የፖለቲካ ፓርቲዎች አለ፣ የሃይማኖት ተቋማት አለ፣ ሌሎች የሲቪል ሶሳይቲ እንደ በፌደራል ሌቨል ያሉት የመከላከያ፣ የደህንነት፣ የፖሊስ ጭምር ያሉ እና ሁሉም ግን አጀንዳ ነበረው የሚገርምሽ በዚህ እልክ አጀንዳዎቹ ግን ሌስ ሁሉምንም አጀንዳ ሲሰበሰብ በአጀንዳ አሰባሰብ ላይ በጣም ነጻ ነው። ማንም የፖለቲካ ፓርቲ እጁን አስገብቶ ወይም ገዢ ፓርቲ ይህንን አጀንዳ አጽድቁልን ይህንን አትነጋገሩ ያለ አንድም ሰው የለም። እንግዲህ ዞረን አይተናል። ያው ኦብዘርቭ እናደርጋለን እንደ ቦርድ እንደ አማካሪና። በዚህ ልክ ግን እያንዳንዳቸው ሰማራይዝ አድርገው ወይም አሳጥረው አጀንዳ ብለው ያቀረቡት በጣም በትንሽ ባቀራረብ በሰዎች እንግዲህ አቀራረባቸው በሚለይ ደረጃ እንጂ መሰረታዊ ነገር ለሀገራችን መፍትሔ ይሆናል ብሎ ያሰቧቸው ነገሮች ነው ያቀረቡት። ይሄ ማቅረብ አይደለም መወርወር አይደለም፣ ድርሻ መውሰድ፣ ድርሻውን መልሰን እኛ ወስደን ለመተግበር ካልተዘጋጀን፣ አስራ አንድ ናቸው ኮሚሽነሮች። አስራ አንድ ሰው የሚፈታው ነገር አይደለም። ይሄ አጀንዳ የጋራ ነው። ጥያቄያችን ተመሳሳይ ነው። እችን ሀገር አንድነቷን፣ ሉዓላዊነቷን፣ ክብሯን የዜጎቿን የእርስ በርስ ውህደትን የሚሸረሽሩ ነገሮች በዚህ አጀንዳ ውስጥ አሉ። እሱን የሚፈታ መንገድ ነው ብለን አንድ ሁለት ሶስት ብለን አጀንዳ ለይተን ለመቅረፍ ከተዘጋጀ እኔ በእውነት ነው። ቀረብዬ የማስበው ነገር የለም። ከማን ምን ይጠበቃል? በጣም ጥሩ ጥያቄ ነው። አንደኛ በጣም ይህንን የዚች ሀገር አንዱ እድል የሚወስነው ኃይል ትልቁ የፖለቲካ ፓርቲዎች ናቸው። የተደራጁ ናቸው። የዛን ህዝብ እንወክላለን ብለው በጉዳዩ ላይ አጀንዳ ይዘው የቀረቡ ናቸው። እና አንዱ ትልቁ ድርሻ መውሰድ ያለበት የድርሻ ልዩነት ይለያያል። የመጀመሪያው ድርሻ ትልቁ ባርደኑ በመንግስት ላይ ነው። መንግስት ይህን ጅምር የምክክር የመመካከርን ስርዓት ለመፍጠር አዋጅ አውጥቶ በአዋጁ መሰረት ኮሚሽን አቋቁሟል። በዚህ ልክ ይሄ አጀንዳ ኮሚሽኑ መሬት የሚረግጠው በመንግስት በኩል የሚደረጉ በርካታ ድጋፎች አሉ። የጫካውን ወደ ቤት ወደ ምክክሩ የመመለስ ውጭ የተሰደደውንም የማምጣት የታሰረውንም የመፍታት ምክንያቱም ምክክር ነው የምናደርገው። ቁርሾ ቅምን በደልን አይደለም የምንለየው። ለዚህ ወደ ሰፍነት በትልቁ ድርሻ ከመንግስት ይጠበቃል። ሌላ ደግሞ የፖለቲካ ፓርቲዎችም በዛ ልክ ነው ድርሻቸውን በከፍተኛ ደረጃ መውሰድ ያለባቸው። ሁልጊዜ በደል ብቻ ነው የሚፈጸመው ብሎ ብቻ በመቁጠር አይደለም። እነሱም ድርሻችንን ይሄ ነው ብሎ በመውሰድ ነው ይሄ የሚፈታው። ሶስተኛ የሃይማኖት አባቶች እኔ ብዙን ጊዜ በዚህ ላይ በጣም ጎላ አድርጌ የምናገርበት ምክንያት አለኝ። ሰማንያ አምስት ዘጠና ፐርሰንት ይችላል፣ መቶም ሊሆን ይችላል አንዳንድ ጊዜ የሃይማኖት ሀገር የሃይማኖተኞች ሙስሊም የሆን ቀፍታ፣ ፕሮቴስታንት፣ የትኛም አይነት ሃይማኖት ቢኖረው ሃይማኖት ነው። ሃይማኖት ግደሉ አይልም፣ ተጋጩ አይልም። ግጭትን የሚጠላ ጸብን፣ ጥላቻን የሚጠላ ነው። ይሄ ታዲያ ይሄ ሀይል ከየት የወጣ ነው? እኛን የሚያምሰን ማለት ነው። እርስ በራስ በሃይማኖት አባቶች የሚሰራው በጣም በጣም ብርቱ ስራ አለ ብዬ አስባለሁ። ብርቱ ስራ አለ። ሁሉም በፈጣሪ ይገዛል የሚል እምነት አለኝ። ግን በዛ ልክ ሰርተናል ወይ ብለን ካየን አልሰራንም። በዚህ ድርሻችንን ብዙ ወደ ራሳችን ብንወስድ ችግሩ ይፈታል ብዬ ነው። ቀሪዎቹም ድርሻቸውን ይወስዳሉ እንደ ግለሰብ። በዚህ በኮሚሽኑ ስብሰባ ስለተገኘ አይደለም። በየቤቱ ነው፣ በየቤተ ክርስትያኑ እምነቱ ነው፣ በየትምህርት ቤቱ ነው። ይህንን መዘመር ይህንን ሰላምን የሚያቀርበ አንደበት ቢኖረን ለሌላውም አይከብድም እና በዚህ ልክ ሁላችንም ድርሻችን ወስደን ወደ ትግበራው ፈጥነን እንግባል። ከግጭት የፀዳች አገር ነው የሚፈልገው። ሰላም የሰፈነበት ሌሎችም በተምሳሌት ኢትዮጵያ ለጥቁር ሕዝቦች የነፃነት ተምሳሌት ነው ምትባለው፣ ዋይ ለምንድን ነው የሰላም ተምሳሌት መሆን ያልቻለ? መቻቻላችን የት ደበቅ ነው? እንዲ ለጠላት ለወራሪ እንጂ ለወራሪ የሚኖረን ህብረት ለውስጥ አንድነት ለምንድን ነው የለለን? ስለዚህ እኔ የሚመኘው ይህንን ተስፋ ነው። ይህ ተስፋ ማለት መቼም ጉስቁልና ሊኖራት አይገባም እንደ ሀገር እና የነፃነት ተምሳሌት እንደሆን ሁሉ የሰላም ተምሳሌት የምንሆንበት ለዓለም ማስተማሪያ የምንሆንበት እድል እንዲኖረን መጸለይ ነው እንግዲህ ፈጣሪን መጠየቅ ነው። ያው ሁሉንም መሪዎቻችን የሀገር ሽማግሌዎቹን እግዚአብሔር እንዲሰማቸው የሚጸልዩትን የሚጠይቁት ጥያቄ እንዲሰማቸው ነው የምንፈልገው። አቶ አባተ ኪሾ ለኢትዮጵያ ቴሌቪዥን ፈቃደኛ ሆነው ይህንን ቃል መጠይቅ እንድናደርግ ስለፈቀዱልኝ አመሰግናለሁ። እኔም አመሰግናለሁ።